ቆይ አይ ምንድን ነው የጌታ ልደት ራሱ ይሁን፣ መቼ እንደዚህ አከበራችሁ? እኔ ለምን ክርስቲያናት ነው መጀመሪያ ድምጿን ሰማሁት። ለበል አኪዮስ፣ አኪዮስ። አ አንቺ ጭስ ወጣሽ እንዴ ከትቤ? ኧረ፣ ይህን ሥጋ እኮ በክትፎ በለው በጥሬ በለው በሸክላ በለው። ብራዘር፣ ግራ ገባን እኮ። እንደ ፎቶ አይደለም። አይ ሪከርድ ነው። ቢሮ ሲደብረኝ ምናምን አንዳንድ አረ፣ ልጅቷ እያረፋችሁ ስጧት፣ ዶዙ በዝቶባት። አረ፣ ልጅቷን እግዚአብሔር ኤቲስ እንዳታደረጓት፣ በእናትህ ጌታ። አሁን ሰዓት የተቸኩላ እኮ ነው እንጂ የማታ የኤፍሬም ያስተማሩ ትምህርት ራሱ ለመረዳት ሁለት ዓመት ይፈልጋል። አረ፣ አኬ ደግሞ ስለ ጥሬ ሥጋ ሊያወራ እንጂ እንዳንተ ጥሬ ሥጋ የሚወድ ሰው አለ እንዴ? በስመ አብ እንደዚህ ምግብ ከሞድ ብሞታ አይሻልም ለአንተና ለአንበሳ እኩል ጥሬ ሥጋ ብትሰጣችሁ ቀድመህ ትጨርሳለህ። እንዲህ አንበሳው እራሱ አኬን ሹፉት። አረ አባ በቃ አንተ ተመቻቸው እኔ በኋላ ይደርሳለሁ የሚለው አረ አንተ እየቆረጥክልኝ ልብላ ነው የሚለው ይህነ ይህን እኮ እየቆረጥክ እየበጠስክ ነው የሚባለው። ቀዩ ከላይ መሃል አካባቢ ጭራስ ቀድሎት አይገርም ምን እንደሚል ሰማህ እኮ ላጥፎ ካሜራ እንደ ምን ያንተ መዘጋት ብቻ አይደል? አንተ ስልክ አታነሳማ። ደውለህ ነበር ነይ፣ ኧረ ይደብራል፣ ደውል ብለኝ፣ አራት ደውል ኳን። ኧረ በእናትህ እዚህ በረሃብ እየተቀጣሁ ነው። ወደ አይፎኔ አይዞን ሲሶ

እዛዋ አኬን አስቀን ነው እና እየዘመርክ እንዳሆን ሲሶ፣ እኔ የበላሁትን ብነግርህ ነገ፣ ቆይ ነገ ስንገናኝ ይነግራሉ። ዮኒ ወይ አባት እየዘመርክ እንዳሆን። ታዲያ ታዲያ ሲስቆባል። አረ ሰሞኑን አክሊ ሊዘምር ጌታ ቲጡ እ ቲጡ እንዴት ያልበሰለ ነገር ትበላላችሁ እያለች ያለች ነው አራንታ

አረ በስም በቃ ደህና ከሆነ ጥሪ ማታው የሆነ ሰው ተሸክሞት ሄደ እኮ። መንገድ ላይ ራበኝ። አንተ አደንስ

የነገው ሙሉ ለሙሉ ኃላፊነት ለአንቺ ተሰጥቶሻል። ምን ማድረግ ነው ሁሉ ነገር ነገር የሰማሁት ነገር እንደዛ ነው። ማዘር እኮ ለነገ አለችኝ። የዛሬውን እኔና አንቺ ነገ ጠዋት ምን እንሄድበት ቦታ አለ ጋዲ ስራና አንቺ ፊክስ አርጊ። ሁሉም ነገር ከስራ ከቢሮ እንደወጣ ነው የሚመጣው እርሱ። ከአንቺ ጋር እንግዲህ ጉዳይ አለ። እሺ፣ ስለዚህ ሙሉ ለሙሉ ነገ አታሳፍሪ። ለምን ለምን? ከ? አረ ኦርደር የሚደረገውን ነገር በሙሉ እንትኑ ነኛው ቁጥሩ ሻማን ሁሉን ነገር ኦርደር አድርገሽ እንትን አርጊ። ቀልደኛ ነ ጋዲ ከታች ይስቃል። ጋዲ ቢሮ ነው ነገ አይችልም። ጋዲ ቀጣች። በጊዜ እንገናኝ ና በጊዜ እንገናኝ እኔ እኮ ቆይ አይ ምንድን ነው የጌታ ልደት ራሱ የሆን ይመች። እንደዚህ ያከበራችሁ እኔ ለምን ክርስቲያናቱ መጀመሪያ ቆይ፣ አንተ ደግሞ በአንድ መተህ የምዘረግፈው ነገር አይደለም። እኔ እኔ ታውቃለህ ለቃሉ ምን ያህል ታማኝ እንደሆን። እኔ ዙሪያ አይመችሽም። ኧረ እኔ ግን እንደ ያቺንጭስ ድምጿን ሰማሁት ልበል አኬዎስን፣ አኬዎስ፣ አኬዎስ አለ። አንቺ ጭስ ወጣሽ እንዴ? ከትቤ? አዎ፣ እዛ አካባቢ ይህን ስጋ እኮ በክትፎ በለው፣ በጥሬ በለው፣ ሸክላ በለው ብራዘር ግራ ገባን እኮ እንደ ጥሪ ጥሪ አይገፋም። እስቲ አሁን እኔ ቲክቶክ ላይ ስቶሪ ላደርገው ነው። ስጋውን አያዳ ተደም ፎቶ ኳንስ ተንት ነገር ፎቶ አይደለም አይ፣ ሪከርድ ነው። ቢሮ ሲደብረኝ ምናምን አንዳንዴ አየዋለሁ ሲረበኝ ጭራሽ ቴክ አዌይለሽ ሄደሻል። አባ እኔኮ የሆነ ፊት ለፊታችን የነበረው ስጋ ሄደ ብዬሽ ነበር። ጠብቀኝ። እንደ ባክግራውንድ አይሰራም። እንደ እኔ ባክግራውንድ ዮኒ ዮኒን ናቱ የት ቤት ሆኖ ነው እንዲ ሼር ይደረግልኛል ስ ናቱ ከእነ ቃሌ ጋር ሰሞኑን ተያይዘዋል። በሼር ፊን ተሰራኝ። ስልክን ሼር አድርጋችሁ አንተ ማጠገብ ላሉ ሰዎች ይ እንትን ተፈልገ ሊሆን ይችላል። ሼሩ ከበዛ አለ ሜቢ ዮኒ ጋር እኮ ነው እንዳለ። የእምነት መግለጫዎች አሉት ሲሆን የእምነት መግለጫ እንድታሳይ እንዳይሆን የሀገር ሼር ነው። ቆዳ ሼር ምጣባክ። አረ፣ ልጅቷ እያረፋችሁ ስጧት። ዶዙ በዝቶባት። አረ ልጅቷን እግዚአብሔር ኤቲስ እንዳታደርጓት። በእናትህ ጌታ ይርዳል። ክርስትናው እንዲነው እንዲህ ብላ አምላክ የለም እንዳትል፣ ጠዋት ማታ እያረፈች እንትን አድርጓት በእውነት። ማርያምን ግራ እንዳትጋባ፣ ወንድምህ ካላችሁ ነገሯት። ነገ ለጽላሴ እንትን አለ፣ እሱን ታጣጥመዋለህ አንድ ሳምንት። ከዛ ደግሞ አሁን እሷ ቸኩላ እኮ ነው እንጂ የማታ የኤፍሬም ያስተማሩ ትምህርት ራሱ ለመረዳት ሁለት ዓመት ይፈልጋል። ኧረ አንቺው ፎቶውን እኮ ላወጣ ብዬሽ አልወጣልህም፣ በጌታ የቱ ፎቶ በቃ ሲሶ ጋዲ መልካም ምሽት አረ ናና ናዛ ሲው አለ እንትናም አለ ናና የት ነው የምትሄደው ማን አለ ናቱ አለ ከናቱ ጋር ሌላ ማን ነበር አያ ሉሊታ መታላለች በሉ በቃ እናንተ ጭሶች እኔም ሉሊታ በቃ ይመቻቹ መልካም ምሽት ምናምን ነገር ሉሊታ ቋሟታል እኔ ነገውን ምን አላፊነት ሊሆን ይሰጠሽው? ምን ነው በእናትህ ሉሊታ ምን ሆና ማወት ነው? ጉንፋን ኡ ነገ ለቀር ነው በቃ ሉይ እግዚአብሔር ይማረሽ። ግን ነገ በቃ ምን ያህል ደሞ ወድሽ ታውቂያለሽ። አልመጣም ነገ። በካስ ካሜራ መክፈት አለብኝ። በካስ ማግራ የዛሬውን ላሳየ ሊዮኒ አረን ዳይዘጋብህ እናትህ ደግሞ ቲክቶክ እንዳይዘጋብህ። እንዴ! ማሪ ዳይሬክት ነው ብራዘር። በጣም አይ፣ የሚያምር ስጋ ነው ጌታ የምትፈልጉ ሰዎች ብሉ እየወሰዳችሁ፣ ያው ተፈቅዶላችኋል። አምላካቸው አምላካችሁ ናቸው። ክብራቸው ኖራቸው። ዝም በል፣ ክብራቸው ኖራቸው ነው። አረ አኬ ደግሞ ስለ ጥሬ ስጋ ሊያወራ፣ እንጂ እንዳንተ ጥሬ ስጋ የሚወድ ሰው አለ እንዴ? አረ በስመ አብ፣ እኔ እንደዚህ ገ እንደዚህ ምግብ ከሞድ ብሞት አይሻልም እንዴ? በስመ አብ ለአንተና ለአንበሳ እኩል ጥሬ ሥጋ ብትሰጣችሁ ቀድመህ ትጨርሳለህ። እንዲህ አንበሳው እራሱ አኬን ሹፉት። ኧረ አባ በቃ አንተ ተመቻቸው፣ እኔ በኋላ ይደርሳለሁ የሚለው አንተ እየቆረጥክልኝ ልብላ ነው የሚለው እንዲህ ይህ አንዱ ሳለ ይሆን ያለ ሁለት ሰዓት ግን

ሻኛ የሚባል የለውም። ሲስ አይ ከማስቀየረ በፊት መሰለኝ አልጮሞ እኔ ነገር እኔ ዝም ብለን እንትን በል፣ ሳያዩ የሚያምኑ ብፁዓን ናቸው። ፓፓ ቻው በሉ፣ ሰላም አምሹ። ፓፓ በቃ እዚህ ምን ሰራለው ቆየነ ምትሮጡ አንተ፣ ይሄ ነገር የኔ ዝምታ ታጠፋው አጥፋ እንጂ እንደ እንደ እንደ እራሱን አንቆ አንተ እኔ ልጅ ናቱ ጋር ሂድ። ናቱ በደንብ እኮ እየጨመቃቸው ነው። ቃሌና ማነ ለዛ ነው ምንም የኛ እርዳታ አያስፈልግም። እኛ ስለ ጥሬ ስጋ እናወራ አንከፍትም ነበር። እኔ እኮ የሚያመልጥ ነገር ነው የሚያስቀኝ። ቢያስፈልግ አንከፍትም ነበር። ክርስቲያን ብረት ጋር ደመረ ይመቻራ። እየሰማ ነበር እኮ ከአኬ ጋር እየሰማ ነበር። በእኔ ታይ በቄ እንትን ወደ እኛ እንሂድ ብለን፣ አይ እንትን ግን መንግስት ሲሶ የተመቸን ይመስለዋል። በቃ ጥሬ ስጋዋን አጥፋት። መንግስት የተመቸን ይመስለዋል። ጥሬ ስጋዋን አጥፋት። አዎ ላጥፋላችሁ። አዎ አሁን እንደዛ ነው የሚመስለው። ታውቃለህ፣ የተመቸን ይመስለዋል። በኋላ ጥሩ አይደለም። በል በቃ ለሚወጣው ነው። በቃ እሺ።